ከመኪና ውስጥ የሞባይል ስልክ ስርቆት የፈጸመው ተከሳሽ በስርዓት መቀጣቱ ተገለጸ። ምክትል ሳጅን ፍሬወኒ ገብረ ጻዲቅ ያዘጋጀችውን ረዳት ሳጅን መልካሙ ዜና እንደሚከተለው ያቀርበዋል። ተከሳሽ ሸምሲ ፍራሽ ወንጀሉን የፈጸመው በአራዳ ክፍለ ከተማ ወረዳ ሁለት ልዩ ቦታው አራት መንታ ተብሎ ከሚጠራው አካባቢ ነው። በአራዳ ክፍለ ከተማ ፖሊስ መምሪያ የአትክልት ተራ አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ሳጅን ደረጀ ተካለኝ እንደገለጹት የግል ተበዳይ ፍስሐ ገብረ ጻሪቅ በመኪናቸው ውስጥ እረፍት ለማድረግ ተኝተው እያለ ተከሳሽ ሸምሲ ፍራሽ የግል ተበዳይ መተኛታቸውን በማረጋገጥ የመኪናውን በር በመክፈት ሳምሰንግ ሞባይል ኤ01 እንደወሰደባቸው ይናገራሉ። በወቅቱ የግል ተወዳጅ የሆነው ፍሳ ገርበ ጻድቅ የተባለው ግለሰብ የሰሌዳ ቁጥሩ ኮድ 3 ኤ 10 83 3 ኢቲ የሆነን መኪና ይዞ በመኪና ውስጥ ተኝቶ እያለ አሁን ተከሳሽ የሆነው ሻምሴ ፍራሽ የተባለው ግለሰብ መኪና የመኪናውን በር በመክፈት መተኛቱን ካረጋገጠ በኋላ የስልኩን ዳሽቦርድ ላይ አስቀምጦት የነበረውን ሳምሰንግ ሞባይል ይዞት ስሮጥ በአካባቢው ህብረተሰብ ና በአካባቢው ላይ በነበሩት ፖሊስ አባላት እጅ ከፍንጅ ተይዞ ወደ እኛ ይመጣል። እኛም የምስክሮችን ቃል በመቀበል ምርመራችን በማስፋት ግዝቢቱን ካስመለስን በኋላ ገቢ አድርገን አስመዝግበን መዝገቡን ወደ አራዳ አቃቢግ አራዳ ቅርንጫፍ አቃቢግ ልከን ኪስ ጉዳዩን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አምስተኛ ወንጀል ችሎት በተከሳሽ ሸምሲ ፍራሽ ላይ የአንድ ዓመት ከስምንት ወር ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን ተናግረዋል። ወንጀል ፈጻሚዎች ቦታና ጊዜ ሳይመርጡ በየአጋጣሚው ወንጀል ይፈጽማሉ። አሽከርካሪዎች በመኪናቸው ውስጥ እረፍት ማድረግ ሲፈልጉ የመኪናቸውን በር መቆለፍና ንብረታቸውንም በአግባቡ ማስቀመጥ ይገባል ሲሉ መርማሪው መልእክታቸውን አስተላልፈዋል።